ለዚያም ነው ከአራት እስከ አምስት ቢሊዮን የምለው እስከ አራት ያለው የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ነው። ከፊሉ መረጋገጥ የሚፈልገው እዳ መቆጣጠር፣ እዳን ገቨርን ማድረግ የምክር ቤቱ ኮንሰርን መሆኑ ትክክለኛ ሀሳብ ነው። ለዚህም ነው የለውጡ መንግስት ባለፉት ሰባት ፕላስ ዓመታት አንድ ዶላር በኮመርሻል ሎን አልተበደርንም የጸና አቋም ስላለን የኢትዮጵያ እዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበት እና ለእዳ ካለን ግምት አንጻር ነው አንድም ዶላር ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ሜጋ ስኬቶች ልናመጣ እየቻል ነው። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከአስር እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከአስር እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ የባለፈው ዓመት እና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በዓለም ላይ በጣት የሚቆጠሩ አራት አምስት ሀገራት ያደጉበት የእድገት ደረጃ ነው። ኢትዮጵያ ያደገችው ዘንድሮም የምታድገው ይሄ ሁሉ የመጣው በሪፎርም ነው። ፎሪን ዳይሬክት ኢንቨስትመንት እንዲሻሻል ሰፋፊ ስራ ተሰርቷል። በተለይ በስመ ኢንቨስትመንት ከማግበስበስ ጠቀም ያለ ሀብት ያላቸውና አቅም ያላቸው ግለሰቦች ላይ እናተኩር ብለ መሰራት ነው ስራ። ያው ቅድም ተገለጸው በርካታ ኢንቨስትመንት ወደ ኢትዮጵያ እየመጣ ነው ያለው። የሀገር ውስጥ ኢንቨስተሮች ሀብታቸውን በተቀናጀ መንገድ ኢትዮጵያ ውስጥ ማፍሰስ እንዲችሉ ሰፋፊ ስራ ተሰርቷል። ውጤትም እያየንበት ነው። ኢዝ ኦፍ ዱይንግ ቢዝነስ የተጀመረው ሪፎርም ኦቶ ቤት የተደረጉ ሲስተሞች ያስገኘው ውጤትን ተንተርሶ ለረዥም ጊዜ ቆሞ የነበረው የደብሊውቲኦ የአክሴሽን ፕሮሰስም በከፍተኛ ፍጥነት እየሄደ ይገኛል። በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነት እና ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል በማንም ዓይን መመዘኛ ቢሆን። ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3 ፐርሰንት እድገት አምጥቷል። እራሱ ሴክተሩ ብቻውን 7.3 እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 23 ሼር አለው። ከጂዲፒ ግሮዝ 23 ግብርና ሼር አለው። ምናልባት በዚህ መንገድ በቁጥር ሲገለጥ ሁሉም ሰው እኩል ሊገነዘብ ስለማይችል ጥቂት ምርቶችን ብቻ ወስዶ ለንጽጽር እንዲመች ማሳየት ጠቃሚ ይመስለኛል። ለምሳሌ በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት አንድ ነጥብ አምስት ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም ግን፣ እንደ ሀገር የምናመርተው ምናመርተው 1.5 ሚሊየን ኩንታል ነበር። ባለፈው ዓመት 63 ሚሊየን ኩንታል ነው ያመረት። ነው የተከበረው ምክር ቤት በ1.5 1 ሚሊየን እና በ63 ሚሊዮን ኩንታል መካከል በሩዝ ምርት የተገኘው ውጤት ለኢትዮጵያ እድገት ያነሰ የሚባል ከሆነ ለእናንተው ፍርዱን መተው እፈልጋለሁ። ሁለተኛ ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ አንድ ቢሊዮን ዳላር ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር የኔ ኮታ የኔ ኮታ እያሉ የፌደራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር፣ ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው ዓመት ስንዴ ከ280 ሚሊየን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊየን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ይህ ስንዴ ስንዴ የሚመረተው ስለፈለገን ብቻ አይደለም። በጣም በርካታ አድካሚ፣ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅ ተሰርተው ነው። ቡናን እንውሰድ። ቡና ከለውጡ ማግስት አራት ነጥብ አምስት ሚሊየን ኩንታል ነው ያመረት ነው ኤክስፖርት ያደረግነው ሰባት መቶ ሺህ ዶላር ገደማ ነው የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት አመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ 2 ነጥብ 5 ቢሊዮን ዶላር ኤክስፖርት አድርገናል። በ700 ሺህ ዶላርና በሁለት ነጥብ አምስት ቢሊዮን ዶላር መካከል ያለን ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ግብርና ላይ ያመጣነው ውጤትና እመርታ ግብርና መርካልንበት ዘመን ጋር ሊወዳደር የሚችል አይደለም ከፍተኛ ውጤት አምጥተናል። ለዚህ አርሶ አደሮቻችን እና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። ሁለተኛ ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮውስ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ፣ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያልነው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። ሰርቪስ 31 የጂዲፒ ሼር ነበረው፣ በራሱ 7.5 አድጓል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ድጅት ይገባል እድገታችን። ፕሮጀክትም በሚመለከት በጣም በርካታ ውጤቶች ታይተዋል። አንዳንዶቹም በኋላ አነሳለሁ። የኮሪደርም እንዳላችሁት እንደዚሁ በከተማ በገጠር ውጤት እያመጣን እንገኛለን። በዚህ ሪፎርም ምክንያት ግን የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራር እና የእዳ ጫና 900 ቢሊዮን ብር የእዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበት እና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት አንድ ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመላክታል። በተጨማሪ የልማት ፋይናንስ እንዲጨምር ተደርጓል። ከፍተኛ ቁጥር ያለው ሀብት መጥቷል። በድምሩ በድምሩ የኢትዮጵያ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው። ለብዙ ሀገራት ልምድ ሊሆን የሚችል ስራ ነው። ይህን በግልጽ በአመታዊ ስብሰባዎቻቸው ወርልድ ባንክ፣ አይምኤፍ ብዙ ሀገራት የሚገልጹት ጉዳይ ነው። ወርልድ ባንክና አይምኤፍ የኢትዮጵያ ሪፎርም አስደማሚ ነው ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ፣ የወርልድ ባንክ የኢትዮጵያ ደህንነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው። ሁለቱንም በሚዛን ማየት ጠቃሚ ይመስለኛል።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 ያስገኙትን ሀብት ጨምሮ ባለፈው አመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበት ያገኘንበትና ሪዘርቫችንም ቅድም እንዳነሳሁት ከአስር እጥፍ በላይ ያደገበት አመት። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያቀዋል።